በስመ አብ ወልዶ መንፈስ ቅዱስ አህዱ አምላክ አሜን። ጥቅምት ዘጠኝ ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ። ደጉ ሐዋርያ ቅዱስ ቶማስ ከኢትዮጵያ እስከ ህንድና ባርቶስ በደረሰች ስብከቱ እጅግ ድንቅ የሆኑ ተአምራትን ሰርተዋል። አህደ እምተአምራት ይሁን ዲሉ አበው ከነዚህ ዛሬ አንዱን እንመለከታለን። ቅዱስ ቶማስ ጉና ወደምትባል ምትባል የህንድ አውራጃ መግቢያ ፈሊጥ ቢያጣ ጌታ ወርዶ አቢኒስ አቨኒስ ለሚባል ነጋዴ ባሪ አድርጎ ይሸጠዋል። በመጀመሪያ በንጉሱ ሰርግ ቤት ውስጥ ተአምራትን አሳይቶ ህዝቡን ከነ ሙሽሮቹ ንጉሳቸውንም አሳምኗል። ቀጥሎ ግን ጎንዶፎር ለሚባል ሌላ ንጉሥ ቤተ መንግሥት ስራ ተብሎ ይላካል። ሐዋርያው ንጉሱን የማንጽበት ወርቅና ብር ስጠኝ ብሎ ይሰጠዋል። ንጉሱ ዘወር ሲል ግን ወእሁብ ወእሁብ ዘንጉስ ለንጉስ የምድራዊ ንጉስ ለሰማያዊ ንጉስ እሰጣለሁ እያለ ገንዘቡን ሁሉ ለነዳያን በተነው። ንጉሱ ህንፃ ስራልኝ ብሎ የሰጠውን ገንዘብ ገንዘቡ ሲያልቅም፣ ንጉስ ሆይ መሰረቱ ታንጿልና ለግድግዳው ላክልኝ ይላል ሲል ይለዋል። ሲልክለት አሁንም ለድኾች ይመጸውተዋል። አሁንም ንጉስ ሆይ ለጣሪያው ላክልኝ ይለውና ይመጸውተዋል። መጽሐፍ እንደሚለን ምጽዋት ለሐዋርያው ልማዱ ነውና፣ በመጨረሻ ግን ንጉሱ ሲመጣ ቤቱ ሳይገነባ ባዶ መሬት ላይ ነዳያን ገንዘቡን ሲበሉ ታገኘ። ተበሳጭቶም ቅዱስ ቶማስን ይገድለው ዘንድ አሰረው። በዚችም ሌሊት ግን ንጉሱ የንጉሱ ወንድም ጋድዎን ሙቶ ሀዘም በሆነ ጊዜ ሐዋርያው አስነሳው። ጋድዎንም ለቅዱሱ ሰግዶ በሰማይ ለንጉስ ጎንድ ወፎር ትልቅ ቤት ታንጾ ማየቱን ተናገረ። ንጉሥና ሰራዊቱን በፊቱ ሰግደው አመኑ። አጥምቋቸውም ሂዱ አለኝ። የቅዱስ ቶማስ ረዴቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚህም ዕለት ቅዱስ እስጢፋኖስ ካል ይታሰባል። በዚህ ስም ከሚጠሩ ቅዱስ ሊቀ ዲያቆናቱ ቅድሚያውን ይይዛል። ዛሬም እናከብረው። ግን ቅዱስ ደግሞ ካል ወይም እስጢፋኖስ ሁለተኛ ይባላል። ሁለቱም ቀዳሜ ሰማይት ይባላሉ። ዋናው በሐዋርያ ዘመን ቀድሞ እንደተሰዋ ሁሉ ሁለተኛው በዘመነ ዲዮቅልጥያኖስ ርጉም ቀድሞ ተሰይፏልና። ቅዱሱ የተወለደው በሶስተኛው መቶ ክፍለ ዘመን አጋማሽ ሲሆን በአንጾኪያ ቤተ መንግሥት ውስጥ ከነበሩ ልዑላን የጦር መሪዎች አንዱ ነበር። በዝምድና ደረጃም የታላቁ ቅዱስ ፋሲለደስ የእህቱ ልጅ ነው። በቤተ ፋሲለደስ ከማደጉ የተነሳም የእርሱ ልጅ እንደሆነ በገድሉ ጠቅሷል። ቅዱስ እስጢፋኖስ ካል ማለት መልከ ደምግባት የተባበረ የተባበረለት ጾምና ጸሎትን የሚወድ የነዳያንን አጉራሽ ኃይለ ሀያል የጦር ሰውና ተወዳጅ ክርስቲያን ነው። የአክፉ አውሬ በዓለም በሚገኙ ምእመናን ሁሉ ላይ ሞትና ስቃይን ሲያውጅ በአካባቢ የነበረ ይህ ቅዱስ ነው። በቦታው ከነበሩ ብዙ ሺህ ሰዎችም ንጉሱን ደፍሮ የተናገረው አንድም አልነበረም። ቅዱስ እስጢፋኖስ ግን ለክርስቶስ ቀና ከዙ መካከልም እየሮጠ አልፎ በንጉሱ ፊት አዋጅ የሚያነበውን ወታደር ቀመውና በአደባባያችን የክህደት ደብዳቤ ቦጫጭ ቆጣላት ንጉሱንም ሰነፍ ሲል ገሰጸው። እጅግ የተቆጣው ንጉስ ግን ቅዱሱም በሰይፍ ሰንዝሮ ከሁለት ከፈለው። አካሉ መሬት ላይ ሲወድቅ ራሱ ግን በአየር ላይ ሆና ለሶስት ቀናት ትንቢትን ተናገረች። ለዚህ አስጨናቂ መከራ ዘመንም በር ከፋች ሆነ። ቅዱስ እስጢፋኖስ ካል ከቅዱስ እስጢፋኖስ ካልእ ረዴት በረከት ይክፈለን። በዚህ የምለመልት ቅዱስ አትናቴዎስ ብፁዕ ይታሰባል። ይህ ቅዱስ አባት ደግሞ ባለ አስደናቂ ታሪክ ነው። ዜና ሕይወቱ ሲሰማ ጣዕመ ነፍስን ያድላል። ተወልዶ ባደገባት ሶሪያ በመገናኘቱ የሚታወቀው ቅዱስ አትናቴዎስ ሕይወቱ በጽሞና የተሞላ ነበር። ተወልዶ ባደገባት በሶሪያ በመናኝነቱ የሚታወቀው ቅዱስ አትናቲዎስ ሕይወቱ በጽሞና የተሞላ ነበር። በገዳም ገብቶም በዓት ለይቶ ሰውነቱን ለእግዚአብሔር ሲያስገዛ ዘመናት አልፈዋል። በዘመኑ የአንጾኪያ ፓትርያሪክ አርፎ ነበርና ለመኖሯ የሚገባውን ሰው ፍለጋ በየበረሃው ዞሩ። ነገር ግን ከቅዱሱ አትናቲዎስ የተሻለ ሰው አልተገኘም። እርሱ መጻሕፍትን ጠንቅቆ የሚያውቅ ለመንጋውም የሚራራ በጎ እረኛ ነውና ይዘው ወደ ከተማ መጡ። በሀገራችን ባህል መሰረት ሊቀጳጳሳት የሚሸመው የሁሉም አህጉረ ስብከት ጳጳስ ባሉበት ነውና ጠበቁ። ሁሉም ተገኝቶ በሶሪያ የሰልቅ ጳጳስ የነበረው አባል መፍሪያን ግን ዘገየ። ለመት ለሐምሳ ቀናት ጠብቀው አባ አትናትዮስን ፓትርያርክ ዘአንጾኪያ ብለው ሹመውት ተለያዩ። በሐምሳ አንደኛው ቀን አባል መፍሪያን ሲደርስ በዓለ ሲመቱ መጠናቀቁን ሲነግሩት ግን ተቆጣ። እኔ በሌለሁበት የተሾመ አይሰራምና አትናቴዎስን ፓትርያርክ ብሎ የሚጠራ ሁሉ የተወገዘ ይሁን ብለው ወደ ሰቀል ተመለሰ። ቅዱስ አትናቴዎስ ይህን ነገር ሲሰማ ፈጽሞ አዘነ። ከቀድሞ አስገድደውት እንጂ እርሱ ሹመትን ፈልጎ አልመጣምና ልክ በዘመኑ እንደምንመለከተው ቅዱሱ መልሶ ማውገዝ ይችላል። ለዚያውም በስልጣን ይበልጠዋል። ቅዱሱ ግን ለግል ክብሩ ሲል ቤተ ክርስቲያን ምዕመናን ሲከፈሉበት ማየት አልወደደም። ደቀ መዝሙሩን ጠራውና፣ እንዲህ አለው፣ ልጄ እሺ በለኝ፣ ነፍሴ ትመርቅሃለች። እኔ ለአንድ ዓመት መንገድ ስለምወጣ አንተ በእኔ ፈንታ እዘዝ፣ እሰር፣ ፍታ። ህዝቡ ከጠየቁ ወደ ገዳም ይሄዷል በላቸው ብሎት ከመንበረ ጵጵስና ወጣ። እጅግ የነተበ የበረሃ ልብሱን ለብሶ ለአንድ ቀን በእግሩ ተጉዞ ሰልቅ ውስጥ ደረሰ። ወደ አባል መፍሪያን ዘንድ ገብቶን በፊቱ ሰገደ። አባቴ ነዳይ ነኝና አስጠጋኝ ብሎ ለመነው። አባል መፍሪያንም ከመነኮሳቱ ጋር እንዲኖር ፈቀደለት። ቅዱስ አትናቲዎስ ፓትርያሪክ ሲሆን ወገቡን ታጥቆ ያገለግል ገባ። ውሃ ይቀዳል፣ ዳቦ ይጋግራል፣ ቤቶችን ይጠርጋል፣ መጸዳጃ ቤቶችን ያጸዳል፣ የመነኮሳትን እግር ያጥባል። በዚህ ሁሉ ላበቱ እየተንጠፈጠፈ በሰውነቱ ላይ ይወርድ ነበር። ፓትርያሪክ ሁኖ ሳለ እሱ ግን ዝቅ ብሎ እንደዚህ መነኮሳትን ያገለግላል። አባቶች ትጋቱንና ትህትናውን ሲያዩ ለዲቁና አጩት። ጳጳሱም ጠርቶ ዲቁና ልሹምህ ቢለው ፓትርያርኩ ቅዱስ አትናቴዎስ አለቀሰ። ምን ነው ቢለው አባቴ በነብሩ ተይዞብኝ ነው እንጂ ዲቁና ሳለኝ አለው። አሁንም ለሰባት ወራት በዲቁናት አገልግሎ ቆይቶ ቅስና ተሾም ቢሉት እንደ ቀደመው እያለቀሰ መለሰላቸው። ልክ በአመቱ ግን ለአንዲት ሀገር ስብከት ጳጳስ ያደርጉት ዘንድ በእለተውር ተሰበሰቡ ቅዱስ አትናቲዎስ እንዲተውት እያለቀሰ ለመናቸው። ለሹመት ትገባለ ብለው ግድ ሲሉት ግን ምስጢር ልንገራችሁ ብሎ ፓትርያርኩ አትናቲዎስ ይሏችኋል እኮ እኔ ነኝ አላቸው። የሰማውን ነገር ማመን ያቃተው አባአል መፍሪያን ደንግጦ በግንባሩ መሬት ላይ ወደቀ። እየተንከባለለ አለቀሰ። ወየ ወደ እኔ ጌታዬ አትናቲዎስን እንዳገቀ ላዘዝኩት እያለም ተማለለ። በአካባቢ የነበሩ ጳጳሳት፣ ካህናት፣ መነኮሳት፣ ምእመናን ከቅዱስ አትናቲዎስ የትህተና ስራ የተነሳ ፈጽሞ አደነቁ። መንበረ ጵጵስናውን አምጥተው እየዘመሩ ተሹመው ተሸክመው ዞሩ። ቅድስንም ቀድሶ ስጋውን ደሙን አቀብሏቸው ታላቅ ደስታ ሆነ። በማግስቱም ቅዱሱን ባማረች በቅሎ ላይ ያስቀመጠው አባል መፍሪያም በእግሩ በራሱ ፈቃድ እየተጓዘ በታላቅ ዝማሬ አንጾኪያ ደረሱ። በዚያም ታላቅ የአንድነት በዓል ተከበረ። ታላቅ ቁድረኛ ቅዱስ አትናቴዎስ፣ እንሆ በዚህ መንገድ ቤተ ክርስቲያንን ከሁለት ከመክፈል ታደጋት። ቅዱሱ ሲጋደል ኑሮ በዚች ቀን አርፏል። ሸሩ አምላክ እንዲህ ለመንጋው የሚራሩ እረኞችን አይንሳን። ከሐዋርያው ከሰማይቱ ከደጉ ከፓትርያርኩ ጸጋ በረከት ይክፈለን። ጥቅምት ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ የተአምር በዓሉ፣ ቅዱስ እስጢፋኖስ ካልስ ሰማይት፣ ቅዱስ አትናቴዎስ ብፁ፣ ቅዱስ ስሞን ሰማይት፣ ቅዱስ ሊዋሪዎስ ሊቀጳጳሳት፣ ቅዱስ ባስልዮስ ዘቂሳሪያ፣ ቅዱስ ቄሩልስ ሊቀጳጳሳት አቡነ መዝገበ ስላሴ ጻድቅ ኢትዮጵያዊ አጼ ዳዊት ጻድቅ ንጉሰ ኢትዮጵያ ግማደ መስቀሉን ያመጡልን በዚህ ዕለት ይታሰባሉ። ለመንጋው ምሳሌ ሁንጁ ለመንጋው ምሳሌ ሁኑ እንጂ ማህበርተኞቻችሁን በኃይል አትግዙ። የእረኞች ማለቃ በሚቀመጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማቸዋልና ለትሑታን ግን ጸጋን ይሰጣል። ማርያም ለኢዮብ ዘተሰጠጥ ደመና ዘኢ ተሰጠጥ ደመና እስመ ብኪ ተራቀ ጽዋ ህይወት ወስተመና ጻድቃን ወሰማየት ከመይን ስኡ ምዝጋና በቀይ በከየኪ ወአስቆቆይኪ ምስ ወልድኪ ዘቃና